የመቐለ ለሊት በድንገተኛ ፍንዳታ ተናውጧል። ሐሙስ ምሽት ላይ አዲ ሐቂ ካምፓስ አካባቢ የተሰማው ከባድ ድምጽ የከተማዋን ጸጥታ ሲሰብር ነዋሪዎች ከንቅልፋቸው በድንጋጤ ባነዋል። የመስኮት መስታወቶች ረግፈዋል፣ ቤቶችም ተንቀጥቅጠዋል። ነገር ግን ትልቁ ጥያቄ ያለው የፍንዳታው መንስኤ ላይ ነው። ነዋሪዎች የተቀበረ አሮጌ ፈንጅ ነው ሲሉ የጸጥታው ቢሮ ደግሞ በፍጹም ይሆን ተብሎ የተወረወረ የቦምብ ጥቃት ነው ሲል ተቃርኖውን አሳይቷል። እውነት በመቀለ ከተማ ልብ ውስጥ ምን እየተካሄደ ነው? አጥፊውስ ማን ሊሆን ይችላል? ዝርዝሩን ይዘነዋል፣ አብራችሁን ቆዩ። በትግራይ ክልል መቀለ ከተማ በተለይም በመቀለ ዩኒቨርሲቲ አዲ ሐቂ ግቢ አካባቢ ሐሙስ ህዳር 18 ቀን 2018 ላይ ከባድ የፍንዳታ ድምፅ ተሰምቷል። ሰዓቱ ምሽት 4 ሰዓት ከ25 ሲሆን አብዛኛው የመቀለ ነዋሪ ወደ ረፍት ባመራበት ጸጥታ በሰፈነበት ሰዓት አንድ ያልተጠበቀ ክስተት የአዲ ሐቂን ሰፈር አናወጠው። እንደ መብረቅ በወረደው የፍንዳታ ድምፅ የህፃናት ጩኸትና የመስታወት ስብርባሪ ድምፅ ተቀላቀለ። ተአምር በሚባል ሁኔታ የሰው ሕይወት ባይጠፋም የፍንዳታው ማዕበል ግን ብዙ ጥያቄዎችን አስነስቷል። ይህ ክስተት በከተማው ነዋሪዎች ዘንድ ድንጋጤን የፈጠረ ሲሆን በፍንዳታው ምክንያት በሰው ሕይወት ላይ የደረሰ ምንም አይነት ጉዳት የለም። ሆኖም በፍንዳታው ኃይል ምክንያት በአቅራቢያው በሚገኙ መኖሪያ ቤቶች ላይ የመስኮት መስታወቶች መሰባበር አደጋ ተከስቷል። ጉዳዩን በተመለከተ በነዋሪዎችና በጸጥታ አካላት መካከል የተለያየ እይታ ተንጸባርቋል። ነዋሪዎች ድምፁን መሰረት በማድረግ ነገሩ ሆን ተብሎ የተወረወረ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጅ ሊሆን እንደሚችል ግምታቸውን ሲሰጡ፣ የመቀሌ ሰላምና ጸጥታ ጽህፈት ቤት ግን ድርጊቱን ህዝብን ለማሸበር ሆን ተብሎ የተፈጸመ የቦምብ ጥቃት ሲል ፈርጆታል። ጽፈት ቤቱ አጥፊዎችን ለመያዝ ማጣራት እያደረገ መሆኑን ገልጾ ህዝቡ ድርጊቱን እንዲወግዝ ጥሪ አቅርቧል። መረጃዎች እንደሚያመለክቱት ከሆነም የፍንዳታው ድምፅ እጅግ ከባድ ነበር። እንደ ዘገባዎች ከሆነ በፍንዳታው ምክንያት በሰው ህይወት ላይ የደረሰ ቀጥተኛ ጉዳት አልተመዘገበም። ይህ ትልቅ እፎይታ ነው። ነገር ግን ፍንዳታው ምን ያህል ኃይለኛ እንደነበር የሚያመላክተው በአካባቢው በነበሩ የመኖሪያ ቤቶች ላይ የደረሰው ጉዳት ነው። በፍንዳታው ንዝረትና ኃይል ምክንያት በአቅራቢያው የነበሩ ቤቶች የመስኮት መስታወቶች ተሰባብረዋል። እስኪያስቡት በሌሊት ጨለማ ድንገት በሚሰማ ፍንዳታ የመኖሪያ ቤታችሁ መስታወት ሲሰባበር የሚፈጠረውን ድንጋጤና የልጆች ጩኸት። ምንም እንኳን የሰው ህይወት ባይጠፋም በነዋሪው ላይ የፈጠረው ስነ ልቦናዊ ተጽዕኖ ግን ቀላል የሚባል አይደለም። ስለ ክስተቱ መንስኤ ሁለት የተለያዩ መላምቶችና መረጃዎች እየወጡ ነው። የአካባቢው ነዋሪዎች ለጉዳዩ ቅርብ እንደመሆናቸውና የአካባቢውን ሁኔታ እንደማወቃቸው የሰጡት አስተየት ትኩረት የሚስብ ነው። ነርሱ እንደሚሉት ከሆነ ድምፁና የፍንዳታው ይነት በጀት ተጣለ አይመስልም። ይልቁንም ለረጅም ጊዜ መሬት ውስጥ ተቀብሮ የቆየ ፈንጂ ሊፈነደ ይችላል የሚል ግምታ አላቸው። ይህ የነዋሪዎች አስተየት ከምን የመነጨ ሊሆን ይችላል? ምናልባት አካባቢው ቀደም ሲል የጦርነት ቀጠና የነበረ በመሆኑ ወይም ያልተጸዱ ፈንጂዎች ሊኖሩ ይችላሉ ከሚል ስጋት የመነጨ ሊሆን ይችላል። ታዲያ የተቀበረ ፈንጂ ከሆነስ ምን አፈነዶ የሚለው ጥያቄ አሁንም አለ። በሌላ በኩል ደግሞ የመቀለ ከተማ የሰላምና ጸጥታ ጽህፈት ቤት የሰጠው ይፋዊ መግለጫም አለ። ጽህፈት ቤቱ ለ104.4 መቀለ ኤፍኤም ሬዲዮ በሰጠው መረጃ የነዋሪዎችን ግምት ውድቅ የሚያደርግ ወይንም የሚያስተካክል መረጃ ሰጥቷል። ጽህፈት ቤቱ እንዳለው ከሆነ ፍንዳተው ድንገተኛ አደጋ ወይንም አሮጌ ፈንጂ ሳይሆን ሆን ተብሎ ሕዝብን ለማሸበር የተፈጸመ የቦምብ ጥቃት ነው ብሎታል። መንግስት ደግሞ እንደ ወንጀልና የሽብር ጥቃት ተመልክቶታል። ይህ ማለት ሆን ብለው ሰላምን ለማደፍረስ የተንቀሳቀሱ አካላት አሉ ማለት ነው። ይህም ጉዳዩን ይበልጥ አሳሳቢ አድርጎታል። እንግዲህ የመንግስት መግለጫ የሚያመለክተው ጉዳዩ ሆን ተብሎ የተደረገ መሆኑን ነው። ይሁንና በዚህ ፍንዳታ በመስኮቶች ላይ ከፍተኛ ጉዳት አድርሷል። ይህ የሚያሳየው የተጠቀመው የፈንጅ አይነት ከፍተኛ ንዝረት የመፍጠር አቅም እንዳለው ነው። የሰው ህይወት አለመጥፋቱ በእርግጥም ተአምር ነው። በዚያ ሰዓት እንቅስቃሴ ቢኖር ኖሮስ የሚለው ጥያቄ ደግሞ አነጋጋሪ ነው። የሰላምና ጸጥታ ጽፈት ቤቱ አጥፊዎችን እያጣራው ነው ብሏል። ይህ ለህዝቡ በተወሰነ መልኩ መረጋጋትን የሚሰጥ ነው። ነገር ግን አጥፊዎቹ እነማን ናቸው? አላማቸውስ ምንድን ነው? የሚለው ጉዳይ ገና ምላሽ አላገኘም። በተለይም ነዋሪዎች አሮጌ ፈንጅ ሊሆን ይችላል ማለታቸው አንድ ሌላ መልእክት ያስተላልፋል። ማህበረሰቡ ለረጅም ጊዜ በጦርነት ውስጥ እንደነበረና አሁንም ቅሪት ፈንጂዎች ይኖራሉ የሚል ስጋት በውስጡ እንዳለ ያሳያል። የጸጥታ አካላት ይህንን ስጋት ከግምት በማስገባት ፍንዳታው ሆን ተብሎ የተደረገ ቢሆንም እንኳን ማህበረሰቡን ከቅሪት ፈንጂዎች የማጽዳትና የማረጋጋት ሥራ መስራት እንዳለባቸው ይጠቁማል። በእንዲህ እንዳለ የመቀሌ ሰላምና ጸጥታ ጽህፈት ቤት ህዝቡ ድርጊቱን በጽኑ እንዲወግዝ ጥሪ አቅርቧል። መውገዝ ብቻም ሳይሆን ተባብሮ ወንጀለኞችን ለህግ ማቅረብም ያስፈልጋል ብሏል። በተጨማሪም የሰላምና ጸጥታ ጽህፈት ቤቱ ጥንቃቄን በተመለከተ መልእክት አስተላልፏል። ነዋሪዎች በመሬት ውስጥ ወይም በአጥር ስር የሚገኙ አጠራጣሪ ብረታ ብረቶችን ወይንም ከረጢቶችን እንዳይነኩና አጠራጣሪ እንቅስቃሴዎችን አሊያም ሰዎችን ሲመለከቱ ለጸጥታ አካላት በፍጥነት ማሳውቅ እንዳለባቸው መልእክት አስተላልፏል። የጸጥታ አካላትም ምርመራቸውን አፋጥነው እውነተውን ለህዝብ ይፋ ማድረግ ይጠበቅባቸዋል ተብሏል። ድርጊቱ ሆን ተብሎ የተደረገ ከሆነ ዓላማው ምንድነው? አሮጌ ፈንጅ ከሆነስ ሌሎች ተመሳሳይ አደጋዎች እንዳይፈጠሩ ምን እየተሰራ ነው? እነዚህ ጥያቄዎች ምላሽ ፈልጋሉ? ክቡራትና ክቡራን የዛሬው ቆይታችን ይህንን ይመስል ነበር። መልካም ጊዜ።